እያንዳንዳችን የራሳችን የሆኑ ሀጃዎች አሉብን የግለሰብ ሀጃ የራሳችን የቤተሰብ የማህበረሰብ የሀገር ሀጃዎች አሉና እነዚህ ሁሉ ሀጃዎች ሆኖ በረመዳን ተኝቶ ማሳለፍ አግባብ አይደለም አላህ ስብሃነወተዓላ አይተኛም ታላላቅ ነብያቶች አብዛኛውን ሰዓት አይተኙም ፀሐይ አትተኛም ጨረቃ አትተኛም ከዋክብቶች አይተኙም። ሷሊ ሰዎች አይተኙም። እና ዱዓ ላይ መበርታት መጠንከር አለብን የሚል ሀሳብ ነበር። ውሳባችን ሸካችን የሰጡን እንደ በጣም ከገረመኝ ነገር ደግሞ ሀጃ የለኝም ካልክ የሌለው ሰው የለም፣ ላላቸው ሰዎች አድርግ የሚል መልእክት አስተላልፈው ነበር። ሁለት ደግሞ ኪኒን ሰጠውን ነበር። ሁሴን ተግብረከዋል። ያን ነገር በፊትም ነግረው በድብቅ ሰጥተው የነበረ ያችን ኪኒን ለተመረጡ ለተመረጡ ሰዎች ይሰጥ ነበር ማለት ነው። ተጠቀምክባት አሉኝ። በቀደሚያ ሌላ ፕሮግራም ላ እያረዲ ፍጣር ላይ አነስ ያለች ቅብ ያለች ሾርባ፣ አነስ ያለች አነስ ያለች ጥብስ፣ ሽሮ፣ ምስር አንዲት አንዲት ነው። ሰላም ወራህመቱላህ። ያኛው ገብስ አዘጋጅቻለሁ፣ ያኛው ዘይት አዘጋጅቻለሁ። አሀ ልትበላ ለሆድ ረመዳን የመጣው የመጣው ለኢባዳ ነው ለምግብ አይደለም። እና ትንሽ ትንሽ ነገር ከተቀመሰ በቂ ነው። እስታዝ እንኳን ደህና መጡ። አልሐምዱሊላህ ዛሬ እጆ ከምን ምን የተረዳ ነው? በጣም ብዙ ነገር ነው፣ ግን ለማስታወስ ያህል ከዚህ ውጭ ሌላ ነገር ውስጥ እንግባ። ያለፈውን ሳምንት ሙሉን እንዘርዝረው እንደ ምን ያህል እንደተጠቀምክበት ርእሱን መካነካ ማድረጉ በተለይ አትተኛ፣ የእንቅልፍ ሰዓትህን በጣም ቀንስ። ምንድን ነው የሚያስተኛ? ምን ነገር አለቀልህና ነው? ምትተኛው የተሟላ ጤና አለ። ኦኬ፣ ኪስህ ተሞልቷል። አንዳንዶቹ ወደ ምን ለውጡ ብን መሰሎች ሳዝ ኢኮኖሚካል አደረጋችሁት ማቴሪያል አደረጋችሁታሉ። ማቴሪያል አለም ሙስሊም ማግኘቱ የተሻለ እኮ ነው። ቢኖርህ የተሻለ ነገር ታደርጋለ። አቅሙ ቢኖርህ ገንዘቡ ቢኖርህ ሁሉም ነገር በኢማን የተሞላ እስከሆነ ድረስ የተሻለ ነገር ታደርጋለ። ማግኘት ሲባል ግን ይሄ አይደለም።